ወዲህ ማሬ፣ ለጊዜ ቆየኝና ይቅርታ አድርጌልሽ ከኔ ጋር እንድኖረ አይደል ፍላጎትሽ? አዎ፣ ማሬ። ማለት ያው፣ እንግዲያውስ እንደገና እንገባለን። ምን እያለንን? ሀብቶች በሙሉ እኩል ለመካፈል ተስማምተን ድጋሚ ጋብቻ እንፈጽማለን። ምን እያልክ ነው? ቆይ፣ እንዴት ሊሆን ይችላል? እኔ እናንተ ኮ ተጋብተናል። እሱ ጋብቻ የውሸት ስለሆነ እርሹ፣ እንደ አዲስ እንድንጋባ እፈልጋለሁ። ያን ቅርብዬሽ አብረ ምንሆን ይችላለን? ጨርሻለሁ ስልኩን አንሳው ብሩክ፣ ስልኩን አንሳው እባክህ። ወይኔ ጉዴ፣ አክስቴ ስለዚህ ጉድ ከሰማኝ ሰው አታደርገኝም። ስልኩን አንሳው እባክህ። ለነገሩ ቢያነሳውስ ምንድን ነው የምለው? ወይኔ ፈጣሪ፣ ከዚህ ጉድ አውጣኝ እባክህ። ሄሎ ሄሎ፣ ብሩክ፣ እኔም ማናገር እንደማትፈልግ አውቃለው፣ ግን እባክህ የሆነ ምን አግርግ ጉዳይ አለ። ስልኩን እንዳትዘጋው። ሄሎ የተረገምክ። ቆይ ግን ምን አይነት በተረገመች ቀን ነው አንተን ያገኘው? ማለቴ ተጣልተን ነበር ብዬ አውቃለሁ። ፍቅር ትንሽ ስሜታዊ እንደሆን ይገባኛል። ኩብሽ ይገባኛል። አንቺን ጭራሽ በሳሚ መጠርጠር አልነበረብኝም። ሱራፌ ሌላ ጨዋታ ጀመረ ከሆነ ግን ቁርስ ከበላም በኋላ ውልና ማስረጃ ሄደን እዛው እንጨርሳለን። ከፈለግሽ ሳሚ ባለበት ቤትሽን በስምሽ አዞርልሻለሁ። የምር ነው ግን እየወረደ የለው ው ብዙ አሰብኩበት። መጨረሻ ላይ ሳስብ ምን እንደመጣኝ ታውቂያለሽ? በፍጹም ያላንቺ መኖር አልችልም። ይቅርታ ሱራፌል፣ አሁን ላይ ምንም ነገር ልልህ አልችልም። የኔ ፍቅር፣ በስንት መከራ ያገኘሁትን እድል ድጋሚ ማጣት አልፈልግም። ያው ከፈልግሽ ሳሚ ጋር አሁኑ ደውይለት፣ እሱ ባለበት ሁሉንም ነገር እዛው እንጨርሳለን። ያንን ልጅ ድጋሚ አጠገብሽ እንዳላየው ብለሃል ነበር እንዴ? ለምንድን ነው ቆይ ሰው የምታወዛግበው? በወቅቱ በጣም ተበሳች ስለነበረ ነው። ልክ አለመሆኑ የገባኝ ቆይቶ ነበር። ለማንኛውም አሁን የሰራሁት ልሽን ቁርስ እንብላ። እንፋታ ሁሉ ብለህ ነበርኩ። አንቺ ተበሳጭተሽ ይህን ነገር ብዙ ጊዜ ያላልሽኝ። ቆይ ለምንድነው ይህን ነገር ማረሰው? አላውቅም። ይሄ ነገር ምንም ደስ እያለኝ አይደለም። ፍርሃትና ድንጋጤ ውስጤን እየወረረኝ ነው። እኔ ወይኔ፣ ፍቅር ምን ያስገነፍትሻል? በፊት እኮ ወይኔ ያዝግ ነበረ የምትል ለዛ እና አሁንም እኮ አዝግነትሽ እኮ አለቀቀም። እንዳለ እኮ እኔ ለቀቀ መስሎሻል ነው አሏሽ። ይሄ ነገር መፍጠኑ ትንሽም ቢሆን አሳስቦኛል እና እንለያይ ምናምን ልትይ ነው? የምሬን ነው ምልሽ። እንለያይ የምትይኝ ከሆነ ውስጤ ነው ውስጥ በጣም ይሰበራልሽ። አንተም መስበር ታውቃለህ ማለት ነው። የሳሚ ልብ ቆይ ከህብረትን ይተሰራልሽ ማለት ነው። እህ እንዴ? ይልቅ አሁን እሱን ተይውና፣ ሳሚ በለሽ። ወደ አቆምሽው ጉዳይ እንመለስ። ለምን አንጋባ? መቼ መቼም ግራ መሆን አለበት። የምንጋባው ምን ነው? በፍቅር ከቆየንባቸው ጊዜያት በላይ እርስ በርስ ታውቀናል ብዬ አምናለሁ? ቆይ አንተኔ ማግባት አትፈልግም እንዴ የኔ ኩቻ? አለመፈለግ እኮ አይደለም፣ ግን ታውቂያለሽ፣ ትዳር ዝም ተብሎ ዘው ተብሎ የሚገባበት ዋና ወይም ደግሞ አውቶቢስ አይደለም። አያቴ እኮ ብዙ ቤቶች ብዙ መሬት አላት እና ደግሞ አንቺ አግቢልኝ እንጂ ሁሉም ንብረት ያንቺ ነው ብላኛለች። እና ካንቺ ጋር እዛ አያትሽ ከሄጀ ይልኖር ነው። ከወደድከኝ፣ ምን ችግር አለው? ደግሞ ማማዬም እኮ አብራ መምጣት ትችላለች። ያው የሕክምና ሁኔታም እንዳለ ሆኖ ማለት ነው። የጋብቻ ሐሳብሽም ብደግፈው፣ እኔ ግን ከዚህ አካባቢ ርቆ የመሄድ ምንም ፍላጎትም ሐሳብም የለኝ። ቆይ አንተ እዛ ሰፈር ምን አስቀምጠሃል? በዛ ላይ ደግሞ የአያቴም ሰፈር እኮ ያን ያህል ገጠር የሚባል አይደለም። ይሄን ርዕስ እዚሁ ጋር ቋጭተ ነው ወደ ሌላ ሀሳብ እንግባ። ስለዚህ አንተም ትዳርን ከሚፈሩ ወንዶች መሀል አንዱ ነው ማለት ነው? ኩቻ እኔና አንቺ ኮ አብረን ሆነን ወር እንኳን ሳይሞላን ኮ ነው ይሄንን ጥያቄ ያመጣሽ፣ እንዴት አድርጌ ነው ልቀበል የምችል? እሺ መቼ ነው የምንጋባው? ሳምዬ እኔ እኮ የአንተ ፍቅረኛ ሳይሆን ሚስትህ ነው የምሆነው። የምፈልገው አስበዋል። በቃ ልጆች ወልጄ ቤተሰብ መስርቼ፣ በቃ እንደዛ ነው መኖር የምፈልገው። አንተስ ልጅ ምን ደፈልገው? ነገረኝ እንጂ እየጠበቅኩኮ ነው እንደ አረቀስ ኩቻ፣ እንዴ! ገና ሳንቀባ እንዴ! ሚት ሚት ተነሺ፣ ተነሺ ሳባ እባክሽን። ቤዛ ይቅርታ አድርግልኝ። ያለ ኃጢአቱ ባልሽ እንድትቆንኝ አድርግሻለሁ ግን የእውነት ወድጄ አይደለም። ምን ማለት ነው ወድጄ አይደለም ማለት? ሁሉንም ነገር ያደረግኩት ለልጄ ስል ነው። ለልጄ ስል ያው ሮቤል ልጄ እንዳገታት አንቺም ታውቂ የለም እና ያ ሁሉ ሮቤል አንቺና ሱራፌ ላይ ከፍተኛ ጥላቻ ነው ያለበት። በተለይ ደግሞ ሱራፌ ላይ የምሰራበት ቡና ቤት ድረስ መጥቶ ትልቅ ገንዘብ የምታገኝበት ቆንጆ ስራ አለ አለኝ። ስለ እሱ ነገር ሱራፌል ነግሮኝ ነበር። አብረሹ ተኝተሽ ቪዲዮ ቀርጸሹ ነበር፣ በሱ ቪዲዮ አስፈራርተሽ ደግሞ ብር ተቀብለሹ ነበር። ይህን ነግሮኝ ነበር። መጀመሪያ ማሮቤል መድኃኒት ሰጥቼ ከእሱ ጋር ከተኛው በኋላ ቪዲዮ ቀርጬ አምጥቼለት ገንዘብ ሊከፍለኝ ነበር የተስማማ ነው። ግን ሱራፌል አንችን ስም እየጠራ ደጋግሞ ሲለምነኝ አልቻልኩም። የተወሰነ ገንዘብ ተቀበልኩትና ቪዲዮን ከስልኬ ላይ ያጠፋውት። ቆይ አሁንም ልጅሽ እዛ አረመኔ ሰው ጋር ነው ያለችው? አሁንማ በመከራ ልጅን ተቀብየዋለሁ። ይህን እውነት ይዤ መቀመጥ ስላልቻልኩ ነው ወደ አንቺ የመጣውት። ሱራፌል በጣም ንጹህ ሰው ነው። ልጄ ሱራፌል እናት የሚያልኩች፣ ያ ርኩስ ሮቤል በይ ብሉኝ ነው በቃ። ይሄ ሰውዬ መቼም ከኒያ ናት ላይ መውረድ አይችልም አይደል? በእኔ ምክንያት አልተለያያችሁም አይደል? ማለቴ እስካሁን ስለ እናንተ ምንም ስላልሰማው ብዬ ነው። ከሳሚ ጋር እስካሁን አልተገናኛችሁም እንዴ? ከሳሚጋማ ትንሽ ተጋጭተን ነበር ግን ወድእጅ አይደለም። በድጋሚ ከሳሚ ጋር ካየሁሽ ልጅሽ እንገልብሻለሁ ብሎ ስላስፈራራኝ ኖሮ ቤ እባክሽን ቤዛ አንቺ ብቻ ይቅርበኝ። እሺ፣ በቃ ይቅርታ አድርጌ ልሻለሁ። ችግር የለውም። እሺ፣ አሁን ልጅሽን የት አድርገሻት ነው? ማንም ሰው የማያገኝባት ቦታ አድርጊያት አለው። በድጋሚ ከአንቺ ጋር እየተገናኘው እንደሆነ ካወቀ ድጋሚ እንዳይነጥቀኝ ብዬ አርቄ ያስቀምጫት አለው። ለማንኛውም አንቺ ከዚህ በኋላ ህይወትሽን ቀጥይ። የሚቸግርሽ ነገር ካለ ግን መደወል ትችላልሽ እሺ ይልቅ አንቺ ማግዝሽ ነገር ካለ ጠይቂ። አሁን ሮቤ ላይ እኔም ጠላት ሆኗል። ምንም የማታውቀውንና የአስም በሽተኛ የሆነችውን ልጄ በጣም ሲያሰቃይብኝ ነበር የቆየው። ስለዚህ ከዚህ በኋላ እኔም ልበቀለው ፈልጋለሁ። አይዞሽ። ሳሎን ቲጂ በጣም ፈዘሻል። ቆይ ልጅ እኔ በድንገት እንዳገኛት ሌላ ያቃት ሰው ቢያገኛት፣ ገና ደግሞ ቤዛ ጋር ትልቅ ስራ ይጠብቀኛል። ስለዚህ ሉላም ቤዛ ቤት የማስገባበትን ፍጥነት በጥፍ መጨመር አለብኝ ማለት ነው። ፈጣሪ የዋነቴን አይቶ የሰጠኝን እድልማ እንደዚህ ማበላሸት የለብኛል። እንደዚህ ተናደጅ ሳይሽ ቤዛን ታስታውሽኛለሽ። ግን እኮ ተጨንቅ ያለው እንጂ አልተናደድኩ። ደውለሽ መገናኘት አለብን ስትይ የሆነ የተፈጠረ ነገር እንዳለ ገምቼ ነበር። ምን ነው ዘርፌ ደህና አደለችም እንዴ? እሷማ ያ መጠጥ እያለ ምን ደህና ትሆናለች ብለሽ። ግን እኮ ለእኔ ከዚህ በኋላ መጠጥ የሚባል ነገር እንደማትጠጣ ምላልኝ ነበር። አሁንማ እግረውን ላይ እያበጠ ነው። እኔ እህቴ ምን ታረግ ብለሽ ነው? በዚህ ምድር ላይ አግኝቶ እንደማጣት ትልቅ በሽታ የለም። ቆይ ምን ሆነች? እኔ ምን አጎደልኩባት? ምንም ቢሆን ዶክተር አልነበረች ነርስ እኔ ነበረችው ያው ነው። ደና ህይወት፣ ደና ደሞዝ፣ ደና ቤት ነበራት። ታሪኳን እኮ በደንብ አጫውተኛለች። በየቀኑ አማርጣ የምትበላ አማርጣ የምትለብስ እንደፈለጋት የምትሆን ሴት ነበረች እና ከከፍታ በአንዴ ቁልቁል ስትወርድ እቺ ሴት አይደለም መጠጥ መርዝ ብትጠጣ ያንሳታል። ምን ጨዋታውን ነው? ለማንኛውም አሁን የፈለኩሽ ሌላ ትልቅ ችግር መፈጠሩ ልነግርሽ ነው። ምንድን ነው እሱ? ገንዘብ ከሆነ እኔ የፈለጋችሁትን ላደርግላችሁ እችላለሁ። አል ገንዘብ አይደለም። እና ምንድን ነው? ቆይ ግን ለምንድን ነው እስከ ዛሬ ስለ ግል ህይወቴ ምንም ያልጠየቅሽ? አይገርምም። ይህንን የመሰለ ሲሳይ እንዲያመልጥሽ የፈለግሽበት ምክንያት ገምቼ ነበር። ስለዚህ የምታፈቅሪሽ ሰው አለ ማለቴ ፍቅረኛ አለሽ? ነበረኝ። ማለት አይሻል ነበረኝ። ስትይ አሁን ተለያይታችሁ ነው? እውነቴን ነው። በህይወቴ ከሰራኋቸው ትልቁ ስህተት አንዱ ብሩክ ማመኔ ነው። እስኪ ተረጋግተሽ ንገሪኝ። ቆይ ምን ተፈጥሮ ነው? እርጉዝ ነኝ። ምን? የሁለት ወር ጽንስ በሆዴ ውስጥ አለ። እኔ በፍጹም ይሄንን አላምንም። ሰማኛለህ፣ በምንም ታምር ቤዛ እንድታረግዝ ማድረግ የለብንም። በዚህ ጉዳይ ላይ ምንም አይነት ስህተት አልፈልግም። እሺ። ቆይ እሷ መውለድ ብትፈልግስ እሱማ ምንም አይነት መድኃኒት እየተጠቀምኩ እንደሆነ ማወቅ የለባትም። ማለት በቃ ሌሎች ባለትዳሮች እንደሚያደርጉት ልጅ ለመውለድ እየሞከርክ እንደሆነ ማስመሰል አለብህ። አንቺ ራስሽ ግን ልጅ መውለድ ትችያለሽ። ደግሞ ይህ ምን አይነት ጥያቄ ነው? ቤዛን ከመካከላችን ዞር ካደረግናት በኋላ ያኑ ሀብቴ ራሳችን ካደረግን መቼ ስንጋባለን? አይደል? በሱ ትጠራጠራለሁ። እና ያኔ የልጅ መውለድ ባልችል ትፈችኛለሽ? ያመሀል እንዴ? ተፈታውኮ ግማሹ ሀብቴ ያንተ ነው የሚሆነው ማለቴ ይሄ ልጅ ሀብት ነው ምናምን በሚባለው ነገር ብዙም አላምንም። ግን ለምን ጠየቅሽኝ? በደረሰብኝ አደጋ መውለድ እንደማልችል ልነግርሽ ነው። ምን ምን? ነው ደነግሽ? ልጅ መውለድ ካለመቻል በላይ ይሄንን የሚያክል ትልቅ ይሹ ቀለል አድርገሽ መናገር ነው ያስደነገጠኝ። ግን የምርን ነው አይደል? አዎ የምር ነው። በልጅነቴ በደረሰብኝ ከባድ አደጋ የዘር ፍሬዎቼን ተጎድተዋል። ይሄ ደግሞ ካደግኩ በኋላ ነው በምርመራ የተረጋገጠ። እኔ እኮ ነኝ አርግዥ ያለ ያልኩሽ። ደህናንሽ ግን፣ እና ምንድን ነው ያስጨነቀሽ? ማለቴ የልጁ አባት ልጁን አይፈልገው? ብሩክ መጀመሪያ ስቀርበው በጣም ጥሩና የፍቅር ሰው ነበር። እኔ እኮ ስለ ፍቅረኛሽ ተርኪልኝ አላልኩሽም። የልጁ አባት ልጁን ይቀበሏል ወይስ አይቀበለውም ያልኩሽ። ከፍቅር ይልቅ የገንዘብ ሰው መሆኑን ያወቅኩት ቆይቼ ነበር። ሴትነቴን ክብሬን ከሰጠሁት በኋላ። ቆይ ድንግልናሽን ማጣትሽ ነው ወይስ ያልታሰበ ጽንስ ስለተፈጠረ ነው ያሳሰበሽ? የፈለገውን ነገር ካገኘ በኋላ ምንም ነገር ሳላደርገው ከመሬት ተነስቶ ዓይንሽን ላፈራልኝ። ስለዚህ ልጁ አባት የለውም ማለት ነው። ይቅርታ ይህንን ቃል በመጠቀሜ ዲቃላ ነው ማለት ነው። በውድሽ ያሹ እባክሽ አክስቴ ስለዚህ ነገር በፍጹም ማወቅ የለባትም። ይህንን ነገር እንኳን እሷ ብሩኬ እንኳን አያውቁ። ለምን አልነገርሽውም? ለነገሩ ቢሰማ ማስፈንጥሪው ነው የሚልሽ። ምን ነው ለምንድነው ለልጁ አባት ያልነገርሽው? ተመርምር ያወኩት ገና ትናንት ስለነበር ዛሬ ልነግረው ስልክ ደውዬለት ነበር፣ ግን አይደለም ሊያናገረኝ። ድምጼን እንኳን መስማት አስጠልቶታል። ለማንኛውም አታስቢ፣ እኔ እረዳሻለሁ። ቆይ እንዴት ነው ምትረጂኝ? ይልቅ እኔ ጋር እንዳሳባለ ምንድን ነውስ? እንደ ነገርኩሽ አክስቴ ስለዚህ ነገር በፍጹም መስማት የለባትም። ስለዚህ እዛ ልግባና ይሄ ያልሹ ፕሮሰስ ሁለት ወይ ሶስት ወር መፍቸቱ ይቀራል። ቆይ ለምን፣ መናገር የፈለግሽን ነገር በቀጥታ ትናገሪኝ። አክስቴ የቤዛ አባል እንደደፈረኝ ወይም ደግሞ ግንኙነት እንዳደረግን ትወቅ ይህንና ሀሳብ ብለሽ አመጣሽው። ባስብባልም ከዚህ የተሻለ ምንም ነገር አልመጣልሽ ስላለኝ እኮ ነው። አክስትሽን ይሄን ያህል ትፈሪያታለሽ ማለት ነው። ለእኔ ከእናቴም በላይ እንደሆነች ነገር ይሽ ነበር እኮ። ለማንኛውም ጉዳዩ በጣም ቀላል ነው። እንዴት ነው ይሄን ከባዱ ሁኔታ ቀላል ነው የምትይው? ቆይ ምን አስበሽ ነው? ጽንሱ እናስወጣዋለን። ምን የሚገርም ነገር እኮ ነው። እንደ ሱራፌል አወዛጋቢ የሆነ ሰው በህይወት ዘመን አይቻላም። ሰው እንዴት በአንድ ጊዜ ውሃም እሳት መሆን ይችላል? እኔ ካንተ በላይ ተወዛግቤያለሁ። ጭራሽ ከድሮ እንክብካቤው ጨምሯል። እኔ አንቺና ሳሚ አንድ ላይ ሄደን የቤቱን ካርታ በስምሽ ላዙርልሽ እኮ ነው ያለኝ። እርግጠኛ ነኝ የሆነ ሀሳቡን ያስቀየረው ነገርም አለ። እሱማ ካላንቺ መኖር አልችልም ነው የሚለው። ለማንኛውም እሽ ቢያው። እሱማ አንተን ላማክር ብዬ ነው እንጂ እሽ ብዬ አለው። ባንክ ያለውን ገንዘብ ቤትሽን፣ መኪናሽን እመልስልሻለሁ ብሎ ባንክ ውስጥ የነበረውን በሙሉ በአካውንት ያዞሮልኛል። ያው ካንቺ የሰረቀውን ገንዘብ ነው የሚሆነው። ግን ገንዘቡ ብዙ ነበር። የሆቴሉን እዳ ስለከፈለ ብዙም አይደለም። ስለዚህ ይሄን ነገር በሰላም እናጠናቀው ማለት ነው። እኔም ቤትሽን፣ ህይወትሽን ላስረክብሽና የራሴን ኑሮ የራሴን ህይወት በሰላም እንድኖርበት። ግን የእውነት የሚያደርገው ይመስላል። አረገው አላረገው ሁሉንም ነገር ብንመለከተው አይሻልም። ለማንኛውም እዚህ ጋር ብንለያይ ሳይሻል አይቀርም። ደሞ የቀጠረው ሰላይ ተከታትሎ ከሳሚ ጋር ናት ብሎ ቢነግረው፣ ድጋሚ ያሳውም ቢቀይርስ? ሳሚ ጋር ነው መሄዶ ብየው አለው። አይደል እንዴ? እኔ እንደ አባቱ ገዳ የሚመለከተኝ ሰውዬ ሳሚ ጋር ነው እንዴት ብሎ ሻለሽ። ቆይ ቆይ ቆይ ቆይ ቆይ፣ እሄ ሰውዬ አንድ ላይ አንድ ቦታ ላይ ጠርቀም አድርጎ በሆነ በቦምብ ላይ አረባየን አስቦ ነው እንዴ? የድሮ ሳቂ አሁን ላይ አለ ብለ ነው። አይዞሽ በዚህ ያ ፈገግታሽ በቅርቡ ይመለሳል። በቃ ከኩቻ ጋር ቀጠሮ ስላለ ሊድ። በነገራችን ላይ ሰላይ ለመላኩ ሰዓት ብስን ብለሽ ነው። ይሄኔ የሆነ ቦታ አድፍጣ እየተከታተለችንም ሊሆን ይችላል እኮ። እኔ እና አንቺንማ አታምነንም። ይሄኔ ወድ ስለምታፈቅረው እኮ ነው እንደዚህ የምትቀናው። ከአሁኑ እንደዚህ ሆነች አስበሽዋል። ስንጋባ ሴት ዜና አንባቢ ራሱ ቲቪያችን ላይ እንዳታነብ ብላ ማለቷ የሚቀር አይመስለኝም። ከባልሽ ጋር ውልና ማስረጃ ስትሄዱ ደውይልኝ፣ ሚሽኔን ለአንዴና ለመጨረሻ ጊዜ አጠናቅቄ ይህንን ፈገግታሽን ፊትሽ ላይ ማየት ፈልጋለሁ። እውነት ከሆነ ኮ ትዳሪ ነው የሚመለሰው፣ ተስፋ የቆረጥኩበት ፍቅሬ እንዳዲስ አገኘዋለሁ። እንግዲህ እውነት ይሁን ብሎ ከመጸለይ ውጭ ሌላ ምን ማለት ይቻላል? አረ፣ እባክሽ ስለናፈቅኳችሁ ነው። አንቺም ሳሚም ደጋግማችሁ እየደወላችሁ የጠየቃችሁ የምሬ ነው። ለእናንተ ሁልጊዜ አይመስላችሁም እንጂ በቃ ሳሚ ስለ አንቺም ስለ ቅንጅርቲም ሁሌ እንደተጨነቀ ነው። እና ታዲያ አሁንም ድረስ ቅንጅርቲ ያለበት አልታወቀም እያልሽኝ ነው? እባክሽ፣ ምንም አዲስ ነገር የለም። ፖሊስ ጣቢያ ሄደን አመለከትን፣ አፋልጉኝ ማስታወቂያ አወጣን፣ በየቦታው ለጣጠፍን፣ ግን ምንም አዲስ ነገር የለም። ቆይ ግን አንቺስ ልጅ እንዴት ሆነች? በመጨረሻም ልጄን ተቀብየዋለው። የምርሽ ነው? እውነት ሳሪገ ይሄ በጣም ደስ የሚል ዜና ነው። በቃ ይሄንን ዜና ደግሞ ለሳሚ መናገር አለብን። እንደውም ምሳ ምናምን ነገር ስለተቀጣጠረን ብትቀላቀኝ ደስ ይለናል። በዛውም ደግሞ ይቅርታ ይጠይቅሻል። ወዶን ይቅርታ የሚጠይቀኝ ስሚማ፣ ይልግን ከቤዛ ጋር እንዴት ናቸው? እሱን ከራሱ አንደበት ብትሰሚ ይሻላል። በያውን አናስጠብቀው እንጂ እሞት አለው እንጂ እኮ ፈልገሽ ያመጣሽ ሁሉ ዘር አለ ፈጣሪ ከፈለገው አይበቃም። ቆይ አንቺስ ብትሆኝ እንዴት ነፍሳት ብዬ ብለሽ ትመክርኛለሽ? እያወራን ያለ ነው ገና ስላልተወለደ ልጅ መስሎኝ፣ ገና ደም እኮ ነው። አዎ ደም ነው፣ ግን ልጄ ማለት ስጋይም ያጥንቴም ክፋይ ነው። ስለዚህ በጭራሽ አላደርገውም። ይኸውልሽ ያልገባሽ ነገር ስላለ እኮ ነው ሉላ። ይልቅ እኔ አንቺ በደንብ እንዲገባሽ እፈልጋለሁ። እኔ እንደ አንዳንድ ጨካኝ እናቶች አይደለሁም። በፍጹም ልጄን አልገለሁም። እንግዲያውስ ይህንን ስራ በፍጹም መስራታችን እና ታዲያ ይቅራ። መጀመሪያውኑም እንዳልፈለግኩ በደንብ ታውቂያለሽ። ቆይ እንጂ ወዴት ነው የምትሄጂው? ዝም ብሎ መሄዳለ እንዴ? ቆይ ሽ ዘርፌ ምልትያት ነው አንቺ ያመጣሽው ዘዴ፣ በፍጹም አይሆንም። ምናልባት አክስቴም ታዝንብኝ፣ ወይ ደግሞ ልጅ ያደለሽ የምትለኝ ይሆናል። ግን ለሷ ስልም ቢሆን ነብስ አላጠፋም። ምን አስር ነብስ አላጠፋም ምናምንት ያለሽ። ቆይ ስታይኝ፣ እኔ የዚህን ያህል ጨካ ይመስልሻለሁ? ሀሳብሽ በደንብ ገብቶኛል። እኔና የቤዛ አባል ላይ የጋራ የሆነ ልጅ እንዲኖረን አትፈልጊም ምክንያቱም ልጁ ካለ የሀብት ክፍፍሉ ላይ በጣም ብዙ ስብስብ ነገር ሊፈጠር ይችላል። ስለምን የሀብት ክፍፍል ነው የምታወሪው? ሲጀመር ያ ሁሉ ሀብት እኮ የጓደኛዬ ነው። ቤቱን አምና በስሙ አድርጋለታለች። ስለዚህ ከተፋቱ ሊከፋፈሉ የሚችሉት ቤቱን ብቻ ነው። እኔ ስለሱ ምንም አያገባኝም። አሁንም ቢሆን ግን አቋሚ አንድ ነው። ሱራፌል መውለድ አይችልም ማለት? እስካሁን እንዴት ልጅ የላቸውም ብዬ ልጠይቅሽ ነበር እየረሳሁት ነው። የመውለድ ችግር ያለበት እሱ ነበር እና አሁን አንቺ ነፍሰ ጡር ነሽ ይህኛ ታዲያ እሱስ መጀመሪያ ሊገለኝ አልነበር ማለቴ ጓደኛሽንስ ሊገላት አልነበር ካስፈለገም ሊገለኝ የጣለኝ ቦታ የሆነ ሰው መጥቶ ብቻ ስለዚህ ነገር ማውራት አልፈልግም ግድ የለሽም ይህንን ነገር ረጋ ብለሽ አስቢበት አንቺ እኮ ልጅ ነሽ ነገ ሞለር ያለሽ አሁን በሆዴ ውስጥ ያለውን አንዴ ካጣሁት ግን በድጋሚ ላገኘው አልችልም አይደል ምንም አስብበት ነገር የለኝም እና አሁን ቤዛ ለመሆን የተስማማሹ የልጅሽ አባት ገንዘብ ባላት ሴት ስለቀየረሽ ነው እሱ አንቺን የሚመለከት ጉዳይ አይመስለኝም ለማንኛውም ከዘርፌ ጋር እናወራበታለን። ስንቴ ነው ምነግርሽ፣ አክስቴ ስለዚህ ጉዳይ በፍጹም ማወቅ የለባትም። ግን እኮ ጽንሱ እየገፋ ከሄደ ማውቀ አይቀርም ታውቂያለሽ። እንደውም ይሄ ነገር ቢቀርብኝ ሳይሻል አይቀርም። ቆሺ ተረጋጊ። በቃ ተስማምቻለሁ። በቅርቡ ወደዛ ቤት ቤዛ ሆነሽ ትገቢያለሽ። ግን ሌላም ያልነገርኩሽ ስምምነት አለ። ምንድን ነው እሱ ለመሆኑ? ይሄንን ነገር የጓደኛዬን ሀብት ሌላ ሰው እንዳይበላው ብቻ ማድረግ ይመስልሻል? የአክስቴን ባላቅም እኔ ግን ከመጀመሪያ ጀምሮ ለራስሽ ብለሽ ይሄን ነገር እንደምታደርግ ያቅ ነበር። ስለዚህ ይህንን ታውቂያለሽ ማለት ነው። እኔ ነኝ እዛ ቤት ቤዛ ሆነሽ እንድትተውኝ ቀጠር የማሰራሽ። በአጭር አማርኛ የዚህ ድራማ ደራሲ ዳይሬክተርና ፕሮዲሰር እኔ ነኝ። ችግር የለውም፣ ችግር የለውም ካልሽ በኋላ እዛ ቤት ገብተሽ ሌላ ችግር እንደማትፈጥሪ ተስፋ አለኝ። ማለቴ እዛ ቤት ገብተሽ የማይሆን ነገር ለማድረግ እንደማትሞክሪ። ምን ምን ታደርጊኛለሽ? እንደ ጓደኛሽ ታስወግጅኛለሽ? ምን ማለት ጓደኛሽን ባሏ እንዳስወገድ አታስወግጅኛለሽ? ምን ስለምን ምን ማስወገድ ነው የምታወሪው? ደግሞ እኔ አይደለም ሰው ቢንቢ እንኳን አልገለም። እሺ፣ ደግሞ ይህንን በማድረግ ምን እጠቀማለሁ? ስቀ ልጅ ነው ስቀ ልጅ እንኳን አይደለም። ይህን ነገር ተስማምተብን ቀጥል አይሻልም? እንግዲህ ስንካፈል እኔ እንጃ እንጂ ስንሰርቅ እየተስማማን ነው፣ አይገርምም እንደዚህ አይነት ተናጋሪ አትመስለኝም ነበር። የተደበቀው ማንነትሽ እየወጣ ነው ማለት ነው። በስተመጨረሻም ቢሆን ግን ልጅሽን ስለመለሰልሽ ደስ ብሎኛል። ውይ ይህ ሮቤል የሚባል ቆይ ምን አይነት ቀይ ሰይጣን ነው! አሁን የሚቀረን የእሱ ጉዳይ ብቻ ነው። ሌሎቹ ነገሮች በጠቅላላ መስመር መስመር እየያዙ ነው። ቤዛም ቤቷ ድረስ ሄጄ ይቅርታ ጠይቂያት ነበር ነግራኛለች በጣም የሚገርመው ነገር ይህ ሁሉ ሴራ መጀመሪያውን የሱራፌል መሆኑን ቤዛ አለመጠርጠሯ በጣም ገርመኝ ግን ይቅርቷ ከልብ አይመስለኝም አሁንም እንደተቀየምችኝ ያስታውቃል ችግር የለውም አታስቢ እኔ ያናገራት ደህና ናት ግን ድጋሚ ሳገኛትም የተደናገጠች ትመስል ነበር እንዲሁም አሁን ጥሩ ነገር ሊኔ ያለችው ነገሮችም ከቀድሞ ይልቅ አሁን እየተስተካከልላት ነው ኡነት ግን ሱራፊል በስማሊያ ዙርላስ ነው ቤቱ እንዴ? ለምን ድነው እንደዛ ማይደርገው? የሱራፊል ነገር ሁላችንንም ነው ግራ ያጋባል። ዛሬ ግን ሁሉም ነገር መቋጫውንና ማብቂያውን የሚያገኝ ይመስለኛል። እንዴት? ባንክ የነበረውን ገንዘብ በጠቅላላ በስሙ አርጎላታል። መኪናና ቤቱንም ዛሬ ከሰዓት በኋላ በስማሊያ ያደርግላት ቃል ገብቷል። ለዛም ደግሞ እኔ ራሴ ይገኛለሁ ቦታው ላይ። ሳሚ፣ እኔ ግን ይሄ ነገር ምንም አላማረኝም። እንዴ ቆይ ለምን አንተ ካልመጣህ አለ ይሄ ሰውዬ እኮ የሆነ ክፋት አስበውም ሊሆን ይችላል። እንዴ ይህንን ነገር ብቻቸው ማድረግ አይችሉም። እንዴ ቆይ አንተ ለምን መገኘት አለብህ? ሉሲ ልክ ናት። ከቅንጅት መማሪያ ያስፈልጋል። እንደ ነገረችኝ ከሆነ እስካሁን ድረስ ያለበት ቦታ አልታወቀም። ምናልባትም ገለው ጥሎት ሊሆን ይችላል እኮ እንዴ ሳሮን። ሳሮን ልክ ናት። እኔ እዚህ ነገር ውስጥ ባትገባ ደስ ይለኛል። ሳይሳ እንደውል ይችላል። አይ፣ እሱ ምንም አይሰራ። ምን ይበቃል? ለምን ድጋሜ እያጭበረበርኩሽ እንዳይመስለው። ለምን እሱ ቢገኝ ይችላል። መጀመሪያም አንተና እንጂ ከሳሚ በተሻለ ስለ ጉዳዩ ሳላውቀርቻ አይደለም። እሺ፣ ስለዚህ ይሄን ነገር ሁለታችን ብቻ ሄደን ጨርሰው ማለት ነው? እሺ፣ ከቤዛ ጋር ሰላም አወረዳችሁ? አዎ፣ ቤዛን እጅ ቅርታ ጠይቄያታለሁ። በጣም ጥሩ። አሁን እየሰማሁሽ ነው። ወደ ዋናው ጉዳይ ግብይ፣ ሱራፊል ቤቱን በስሙ ላይ ያዞርላት ነው። ምን ምን ነው ያሻለሽ?